ስኬታማ የቢዝነስ ሰው ናት። በዙሪያው ያሉ ሁሉ ስለ ስኬቷ የሚቀኑባት መንገድሽን አስተምሬን እያሉ የሚከተሏት አርአያ፣ በአጭር ጊዜ ውስጥ ሚሊዮነር የሆነች ጠንካራ ሰራተኛ። ይህ ሁሉ ግን በአንድ በተረገመ ምሽት ላይመለስ ተቀየረ። በተደጋጋሚ በስለት ተወግታ በአንዱ ጥግ ላይ መኪናዋ ውስጥ ሞታ ተገኘች። ይህ በአገረ ኒውዚላንድ ርዕሰ መዲና ኦክላንድ ውስጥ የተሰማው አስደንጋጩ የወይዘሮ ጆንግ ግድያና ከግድያው ጀርባ ያሉ ነፍሰ በላጆችን የማደን የምርመራ ታሪክ ነው። የሀገረ ኒውዚላንድ ርዕሰ መዲና ኦክላንድ በመቶ ሺዎች የሚቆጠሩ ቻይናውያን ከአነስተኛና ጥቃቅን እስከ በርካታ ሚሊዮን ዶላር ቢዝነሶችን የሚያንቀሳቅሱባትና የሚኖሩባት ከተማ ናት። ከዚህ መካከልም ደግሞ በአጭር ጊዜ የቢዝነስ ስኬት ላይ የደረሰችው ሚሊዮነሯ ወይዘሮ ጆንግ አንዷ ናት። ኑሮዋን ሰኒላንድ እየተባለ በሚጠራው በኦክላንድ ውስጥ በሚገኝ ባለሀብቶች ሀብቶች በሚኖሩበት መንደር ያደረገችው ወይዘሮ ጆንግ ሚስተር ፉ ከተባለ ቻይናዊ አጋሯ ጋር ተጣምራ በትዳርም ሕይወትን እየገፋች ነው። በኖቬምበር 2020 እንደ አውሮፓውያኑ አቆጣጠር ከአንድ ወዳጇ ጋር ለመገናኘት ተቀጣጥራ ነበርና ወዳጇም ረዘም ላለ ሰዓት ስትጠብቃት ቆየች። ወይዘሮ ጆንግ ግን ብቅ አላለችም። አንዳች ነገር ተፈጥሮ ይሆናል በሚል ስጋት የገባት የወይዘሮ ጆንግ ወዳጅ ወደ መኖሪያ ቤቷ ብታቀናም ልታገኛት አልቻለችም። ሰዓታት በሰዓታት ላይ እየተደራረቡ የወይዘሮ ጆንግ ወዳጅ ጉዳዩን ለፖሊስ ለማሳወቅ ወሰነች። ፖሊስም የጠፋችውን ሚሊዮነሯን ስኬታማ የቢዝነስ ሴት ወይዘሮ ጆንግን ማፈላለግ ጀመረ። ውጤቱም ሊገመት እንደሚችለው ልብ ሰባሪ ነበር። ከወይዘሮ ጆንግ መኖሪያ ቤት ብዙም ሳይርቅ መኪናዋ መገኘቱ ተነገረና ወንጀል መርማሪዎች በስፍራው በፍጥነት ደረሱ። ወይዘሮ ጆንግ በተደጋጋሚ በስለት ተወግታ ተገድላ መኪናዋ ውስጥ አገኘዋት። ወይዘሮ ጆንግ የቻይናውያን መናገሻ ወደሆነችው ሀገረ ኒውዚላንድ የከተመችው እንደ አውሮፓውያኑ አቆጣጠር በ2000 ነበር። በሀገረ ቻይና የነበራትን ሁሉ ሸጣ የመጣችው ወይዘሮ ጆንግ ኒውዚላንድ እንደገባች ያላትን ገንዘብ የቢዝነስ ኮሌጅ በመክፈት ላይ አዋለችው። ብዙዎች አይሳካልሽም፣ አይሆንልሽም እያሉ ቢነግሯትምና ቢመክሯትም እሷ ግን በጠንካራ ሰራተኝነቷ ትተማመናለችና ጠንከር ብላ የቢዝነስ ኮሌጁን ከከፈተች በኋላ ስራዋን አቀላጠፈች። እንደምትከስር ሲነግሯት የነበሩት በአጭር ጊዜያት ወደ ስኬት ጎዳና ውስጥ መምጣቷን ሲመለከቱ ያዩትን ማመን እያቃታቸው ለመሆኑ፣ አስቸጋሪ በሆነው የኦክላንድ የቢዝነስ ተቋማትን የመክፈትና የማስተዳደር ሂደት ውስጥ እንዴት ያውም የቢዝነስ ኮሌጅ አዋጭ ንግድ ሆነልሽ እያሉ ይጠይቋት ነበር። ሙያዋን በልቡ ያደረገች የምትመስለው ሕልሟም ከዚህ በብዙ እጥፍ የሚርቅ የመሰለችው ወይዘሮ ጆንግ ግን ገና ብዙ ርቀቷ ይቀራታልና በዚያው ስራ ላይ ተጠናክራ ገፋችበት። ለሰባት ዓመታት በዚህ ዘርፍ ከቆየች በኋላ ግን ውስጧ ብዙም ደስተኛ አልነበረም፣ አዋጭነቱም አላረካትም ነበርና በ2010 እንደ አውሮፓውያን አቆጣጠር ኮሌጇን ዘግታ የቢዝነስ ኮንሰልቲንግ ተቋም ከፍታ ቢዝነስ ሰሪዎችን እያማከረች ስራውን ቀጠለች። በዚህ ሁሉ መካከል ታዲያም አይሆንልሽም፣ አይሳካልሽም የሚሏትን ሰዎች ሁሉ አልፋ ጠንክራ በሥራዋ እንድትገፋ ከጎኗ ሆኖ የሚያበረታታት የትዳር አጋሯ ሚስተር ፉ የማይተካ ሚና ነበረው። ምንም እንኳን ትዳራቸው በልጅ ባይደምቅምና ባይታጀብም እንኳን ነገር ግን ችግሮቻቸውንና መሰናክሎቻቸውን ሁሉ በጋራ ለማለፍ የሚያደርጉት ጥረት የመቀራረባቸውና በትዳርም የመዝለቃቸው ምክንያት ሆኖ በርከት ያሉ ዓመታትን በአንድ ጥላ ስር እንዲዘልቁ አስችሏቸዋል።

ወይዘሮ ጆንግ ግን አንዳንዴ ምናልባትም ስህተት ሊባል የሚችል አይነት ውሳኔዎችን የምትወስንባቸው አጋጣሚዎች አሉ። በተለይም ደግሞ ከትዳሯ ጋር ባላት ግንኙነት ደስተኛ ሳትመስል በምትታይባቸው አጋጣሚዎች ላይ ደስታን ፍለጋ በሚል የምታደርገው ነገር አንዳንዴ ለትዳሯም መሰናክል ይሆናል። በዚህ መካከል ነበር በ2013 እንደ አውሮፒያኑ አቆጣጠር በአንድ የቢዝነስ ሴሚናር ላይ ፉንግ ሴን ከተባለ ከተባለ ከዛው ከወደ ቻይና ያውም ወይዘሮ ጆንግ ካደገችበት መንደር ከመጣው ሰው ጋር የተዋወቀችው። ፉንግ ሴን ወጣት ነው። ከወይዘሮ ጆንግም በስምንት ዓመት ያንሳል። ሁለቱም ያላቸው የቢዝነስ ፍላጎትና ሥራዎቻቸው እያቀራረባቸው በአጭር ጊዜ ውስጥ ወደ ጾታዊ ግንኙነት ተቀየረ። ቀጥሎም የቢዝነስ አጋርነት ታከለበት። ፉንግ ሴን ንም እንኳን ከወይዘሮ ጆንግ በስምንት ዓመት ቢያንስም እንዲሁም በኒውዚላንድ ከወይዘሮ ጆንግ ጋር ፍቅር ይጀምር እንጂ በዛው በትውልድ ድቀው ግን የሁለት ልጆች አባትና ባለትዳር ጭምር ነው። ወይዘሮ ጆንግም ልክ እንደሱ ሁሉ ባለትዳር ናት። እኒህ ሁለቱ ባለትዳሮች ትዳራቸው ውጪ የሆነ ግንኙነትን በመጀመር በድብቅ እየተገናኙ ለእነሱ ወርቃማ ጊዜያት የሚመስሉ የፍቅር ቆይታዎችን ማሳለፍና ማጣጣም ቢቀጥሉም በሁለቱም የትዳር ህይወት ላይ ግን ይኸው ከትዳር ውጭ የሚያደርጓቸው ግንኙነቶቻቸው መሰናክል እየሆኑ ክፍተቶቹን እያሰፉባቸው መጡ። ወይዘሮ ጆንግ ቀድሞም በትዳሯ አጣሁት ስትል የነበረውን ደስታ ከእሷ በዕድሜ በስምንት ዓመት ከሚያንሰው ከወጣቱ ፉንግሴን ያገኘች ምስል ከእሱ ውጭ ሁሉንም ነገር እህል ውሃዋ ከሱ ጋር እንዲሆንላት አብዝታ መመኘት ጀመረች። ውሽማዋ ፉንግሴንንም ለማግባት የምትመኝባቸው አጋጣሚዎች ጥቂት አልነበሩም። በትዳራቸው ላይ የደረቡት ሁለቱም ጥንዶች ከ2014 እስከ 2018 ባሉት ዓመታት በዕድሜ ከ8 ዓመት ከምትበልጠውና ከባለትዳሩ ፉንግሴን ጋር በመሆን ወይዘሮ ቾንግ በፊልም ኢንዱስትሪ ላይ የተሰማራውን ሲምቦ የፊልም ካምፓኒን ጨምሮ በርካታ ስራዎችን በጋራ ማከናወን ጀመሩ። እነዚህ የጋራ ቢዝነሶቻቸውም የተጀመሩበት አጠቃላይ የመጀመሪያ ኢንቨስትመንታቸው 75 ሚሊዮን ዩኤስዲ ነበር። ይህ ሁሉ ኢንቨስትመንት ሲደረግ የወይዘሮ ጆንግ ባል ሚስተር ፉ ሚስቱ እየማገጠችበት እንደሆነ ቢያስብም፣ ልቡ ቢነግረውም፣ አፍ አውጥቶ ግን ሊጋፈጣት ሳይፈልግ የልቡን በልቡ ይዞ ዓመታት ማለፍ ነበረባቸው። ከቀን ወደ ቀን ክፍተቱ እየበዛ ጭቅጭቁም እየሰፋ የመጣው የባለትዳሮቹ ወይዘሮ ጆንግና ጆንግ ሚስተር ፉ የትዳር ሕይወት 2019ን መሻገር አልቻለም። ባል ሚስተር ፉ ሐሞቱ ሞልቶ ፈሰሰና የረጅም ጊዜ የትዳር አጋሩን መፍታት ምርጫው ሲያደርግ፣ ወይዘሮ ጆንግም ብዙ አልደነገጠችም። እንዳሻህ ብላ በፍቺ ወረቀት ላይ ፈረመችለት። ይህን ጊዜ ወይዘሮ ጆንግ ከውሽሟና ከቢዝነስ አጋሯ ጋር ሕይወትን ልትገፋ እንደምትችል በማሰብ ነበር በባሏ የፍቺ ወረቀት ላይ ወዲያው ነው የፈረመችው። ነገሮች ግን እንዳሰበችው አልቀጠሉ። ችግሩ ምክንያት ደግሞ በ7.5 ሚሊዮን ዶላር አውጥተው ኢንቨስትመንት የጀመሩበት የተለያዩ ኩባንያዎቻቸው በኪሳራ መመታታቸው ነበር። ገንዘብን መነሻ ያደረገ አለመግባባት ለኪሳራው እርስ በርስ ተጠያቂ እንዲደራረጉ አድረጋቸውና የቀለቀን ሕይወታቸውም ድጋሜ ወደ ጭቅጭቅ ውስጥ ተመለሰ። ከትዳሯ ከተለየች በኋላ የገጠመው የኪሳራ መጠን ማለትም በኦገስት 2020 ላይ ደርሶ የነበረው የኪሳራ መጠን ወደ 14 ሚሊዮን ዶላር ገደማ ደረሰ። ይህንን ጊዜ መፋቀርና ጾታዊ ግንኙነትን ማድረግ ብቻ የቢዝነስ ኪሳራዎቻቸውን እንደሚያድንላቸው ተስፋ ያደረጉ የሚመስሉት ወይዘሮ ጆንግ ይህ የገጠማቸው የ14 ሚሊዮን ዶላር ኪሳራ በስምንት ዓመት ለሚበልጡት ለወጣቱ ፉንግሴን ልቡን ክፉኛ ሰብሮት ነበርና በኪሳራው ተጠያቂ እሷ ናት ብሎ በማመኑ ሳቢያ ከተዳሯ ያስኮበለላል። አላላትፉም ጊዜም የኩባንያውን ሀብት ለግል ጥቅሟ እየዋለች ነው የሚል ክስም በወይዘሮ ጆንግ ላይ አቀረበባት። ፍርድ ቤትም የወይዘሮ ጆንግን አካውንት ለማገድ ተገደደ። ባሏን ጥላለት የመጣችው ወይዘሮ ፎንግ እንደተከዳች የገባት ያኔ ነበር። የገጠማት ኪሳራ ሳያንስ የግል አካውንቷ የተዘጋባት ወይዘሮ ጆንግ ስላለችበት ሁኔታ ወዳጇን ለማማከር ቀጠሮ የያዘችው ከዚህ በኋላ ነበር። ወይዘሮ ጆንግ ግን እንዳሰበችው ለወዳጇ ምስጢሯን ለማካፈል በቀጠረችበት ቀን ሳታስበው ተገድላ ተገኘች። አሁን መርማሪዎች ከዚህ ግድያ ጀርባ ያለው ማን ነው የሚለውን ለማጣራት ሲጀምሩ ሊገመት እንደሚችለው ተቀዳሚ ተጠርጣሪ የሚሆኑት የሟች የቀድሞ ባል ፉ እንዲሁም ውሽማዋና የቢዝነስ አጋሯ ፉንግሴን ነበሩ። ፖሊስ የጀርባ ታሪኩን ማጥናት ሲጀምር ከስድስት ወር በፊት በሟች ላይ የግድያ ዛቻ በውሽማዋ ፉንግሴን እንደተፈጸመ ተረዳና ከሟች በስምንት ዓመት የሚያንሰውን ወጣት በቁጥጥር ሥር አድርጎ ስለ ግድያ አዛቻው ሲያፋጥጠው ተጠርጣሪ ውሽማ ድርጊቱን መፈጸሙን አመንና ለምን ሲባል ደግሞ ሚሊዮን ዶላሮችን ስላከሰረችኝ ሲል ቃሉን ሰጠ። የዓይን እማኞች በሰጡት ቃል ደግሞ አንድ ግለሰብ ግድያው በተፈጸመ ሰሞን በተደጋጋሚ የሟች መኖሪያ ቤትን ይጎበኝ እንደነበረ ጥቁምታ ሰጡ። ይህን ጊዜ መርማሪዎች የደህንነት ካሜራዎችን ሲፈትሹ አንድ ግለሰብ ላይ ደረሱ። ጄሚ ይባላል። ይህ ሰው በግሉ የምርመራ ሥራን የሚያከናውን ባለሙያ አሊያም ፕራይቬት ኢንቨስቲጌተር ነው። ተማሪዎቹ እንዳስረዱት በወይዘሮ ጀንግ ላይ ግድያ ከመፈጸሙ በፊት ባሉት ሶስት ወራት ለሶስት መቶ አርባ አንድ ጊዜ በሟች መኖሪያ ቤት አካባቢ ከወዲያ ወዲህ ሲል ተስተውሏል። መርማሪዎቹም በግሉ ምርመራ የሚያከናውነው ጂሚን በቁጥጥር ሥር አድርገው ስለ ጉዳዩ ሲጠይቁት ፉንግሴን ማለትም ሟች በስምንት ዓመት የምትበልጠው በትዳሯ የደረበችው ውሽማ ሁለት መቶ ሺህ ዶላር በላይ የሆነ ክፍያ ከፍሎ በሟች ወይዘሮ ጆንግ ላይ የቀለቀን እንቅስቃሴዋን እንዲከታተል መቀጠሩን አስረዳ። መርማሪዎቹም ቀጠሉና እና ለሶስት መቶ አርባ አንድ ጊዜ በመመላለስ ወይም ወይዘሮ ጆንግን በመከታተል ምን አይነት ውጤት ላይ ደረስክ ሲሉት፣ ይህን ጊዜ ፕራይቬት ኢንቨስቲጌተር፣ ወይም በግሉ የምርመራ ስራን ለማከናወን በፉንግሴን የተቀጠረው ጄሚ የማይጠበቅ ወይዘሮ ጆንግም ሌላ የተደበቀ ማንነት እንዳላት የሚያስረዳ አይነት ውጤት ላይ መድረሱን ነገራቸው። እንዲህ ሲል ቀጠለ፣ ሟች ወይዘሮ ጆንግ የቁማር ሱሰኛ መሆኗን ትረድቻለሁ። 14 ሚሊዮን ዶላር ኪሳራ ያጋጠመው ውጤቱን በእሷው የቁማር ሱስ ምክንያት ነው ሲል ውጤቱን ነገራቸው። ይህንን ውጤትም ለቀጠረው የሟች ውሽማ ፉንግሴን እንደነገረው አስረዳና ይህንን በነገረው አጋጣሚ ላይ ግን ፉንግሴን ከዚህ በኋላ ሟችን እንዳይከታተላት እንዲያቆም እንዲሁም የሟች መኪና ላይ ጨምሮ በመኖሪያ ቤቷ አካባቢ ላይ የገጠማቸውን የመከታተያ መሳሪያዎች ወይም ጂፒኤሶች እንዲያነሳ አዞት እንደነበረ ለፖሊሶች አስረግጠላቸው። አሁን መርማሪዎች በእርግጥ ለወራት የግድያ ዛቻ የሚሰነዝረው ሰው ምናልባት በዛች በመጨረሻዋ ቅጽበት 14 ሚሊዮን ዶላር የከሰረው በቁማር ሱስ ሳቢያ መሆኑን ሲሰማ እጆቹን ለግድያ ተጣድፈው ሊሆን እንደሚችል ቅድመ ግምት ያዙና ይህንን ሊያረጋግጥላቸው የሚችል ማስረጃ ለማግኘት ትኩረታቸውን ወደ ሟች ስክሬን አደረጉ። ሟች ወይዘሮ ጆንግ ጭካኔ በተሞላበት መንገድ በስለት በተወጋችበት አጋጣሚ በተደጋጋሚ ራሷን ለመከላከል ጥረት አድርጋለች። በዚህ መካከል ታዲያ ከጥፍሮቿ ውስጥ የጨካኙ ነፍሰ ገዳይ ብጥስጣሽ የሰውነት ቆዳዎች ተሰንቅረዋል። እነዚህ ብጥስጣሽ የሰውነት ቆዳዎች የገዳዩን ማንነት እንደሚያረጋግጡ በማመን መርማሪዎች የዲኤንኤ ምርመራቸውን ሲያከናውኑ ቀድመው ከገመቱት ጋር ተገጣጠመ። በእርግጥም እነዚህ ብጥስጣሽ የሰውነት ቆዳዎች ሟች ወይዘሮ ጆንግ ባሏን ትታ የኮበለለችለት የቢዝነስ አጋሯ የነበረውና ከሟች በስምንት ዓመት የሚያንሰው የውሽሟ ፉንግሴን ማንነት እንደሆነ መሰከሩ። መርማሪዎች አሁን የሚፈልጉትን ሁሉ አግኝተዋል። ፉንግሴን ለደረሰበት ኪሳራ የቢዝነስ አጋሩ ሟች ወይዘሮ ጆንግ ምክንያት እንደሆነች በማመንና ከምንም በላይ ደግሞ በርካታ ሚሊዮን ዶላሮች በቁማር ሱስ እንደባከነበት ሲረዳ በበቀል ስለት ይዞ ወይዘሮ ጆንግን እንዳገኛትና ከዛም አሳቻ አካባቢ ላይ በዛው በመኪናዋ ውስጥ በተደጋጋሚ በስለት ወቅቶ እንደገደላት የሚያስረግጡ ማስረጃዎችን ይዘው ፍርድ ቤት ቀረቡ። የግራ ቀኙን ክርክር ያጤነው የኒውዚላንድ ኦክላንድ ከተማ ፍርድ ቤትም ማስረጃዎች ሁሉ በቂ ሆነው በማግኘቱ በፉንግሴል ላይ የእድሜ ልክ ፍርድን ፈረደበትና ወደ ወህኒ መወርወርን ውሳኔው አደረገ። ሟች ወይዘሮ ጆንግ እርግጥ ነው ስኬታማ የቢዝነስ ሰው ነች። በአጭር ጊዜ ውስጥም ወደ ሚሊዮነርነት ተቀይራለች። ነገር ግን ከጀርባ ሁለት የተደበቁ ማንነቶች ነበሯል። የመጀመሪያው የቁማር ሱሰኝነቷ ሲሆን፣ ሁለተኛው ደግሞ በትዳሯ ላይ መማገጧ ነበሩ። እነዚህ ሁለቱም ተቀባይነት ሊኖራቸው የማይገባ ምግባሮቿ በመጨረሻ ሕይወቷን አሳጥተዋታል። ቢዝነሷን አክስረውታል። እሷንም ላትመለስ ለአንዴና ለመጨረሻ ጊዜ ወደማይቀርበት ዓለም ሸንተዋታል። ከዚህ ግድያ ጀርባ ደግሞ ያለው በስምንት ዓመት የምትበልጠው ፉንግሴን በትዳሩ ላይ መማገጡ፣ ልጆቹንም አውላላ ሜዳ ላይ መጣሉ ሳይንስ ገንዘብን ከምንም በላይ አስቀድሞ የሰው ሕይወትንም ጭምር እስከ ማጥፋት አድርሶታልና፣ በእርግጥም ከነዚህ ከሁለቱ በትዳራቸው ላይ መማገጥን ምርጫቸው ያደረጉት ጥንዶች የአንደኛውን መጨረሻ እስር ቤት የሌላኛውን መጨረሻ ደግሞ የማይቀረውን ዓለም አድርጎታል።